ላሳያችሁና ላስጎበኛችሁ የፈለግኩት ነገር ምንድነው? የድሮ መናገሻ የመናገሻ ፍርድ ቤትን ነው እንግዲህ የመናገሻ ፍርድ ቤት በአሁን ላይ እንግዲህ ማንነቷን ቀየር አድርጋ ፏ ጽድት ብላ የስልጠና ማዕከል ሆኗል። ይሄ እንግዲህ የተመረቀው በ18 8ኛ ወር 2017 አመተ ምህረት ተመርቆ ወደ ስራ እየገባው። የድሮ የመናገሻ ፍርድ ቤት ይሄን ይመስላል። እንግዲህ ከንጉሱ ጊዜ ጀምሮ ብዙ አገልግሎቶችን ሲሰጥ የነበረው ይሄ የመናገሻ ፍርድ ቤት ወይም መናገሻ ምድብ ችሎት እንግዲህ በጣም ብዙ ታሪኮች አሉ። ከሰባ ሰማንያ ዓመት በላይ እንግዲህ አገልግሎት አለው። በቅርስነት ተመዝግቦ ስራ ከጀመረ በኋላ እንግዲህ የውጥ ጽድት ተደርጎ ታድሶ ምን ተብሎ በ18 ቅዳሜ በ18 ስምንተኛው ወር 2017 ተመርቆ ስራ ላይ ውሏል፣ ማለት ነው እንግዲህ የትምህርት ማዕከል ሆኗል። እንደምትመለከቱት እንደምትወዱት ተስፋ እናደርጋለን።